አቢን በጥፊ አቃጠላት። አንቺ ምን አይነቲቱ አረመኒና ጨካኝ ሰውነሽ፣ ቆይ ምን ያህል በዳጣ ብትቀኔ ነው እኔም በስልክ የጀነጅንሽኝ የዳጣን ስልክ ሰርቀሽ ብሎ ቤቱን ባንድ እግሩ አቆመው። ይህን የሰማችው ወይዘሮ ማርታ እየ እምታወራው ነገር እውነትህን ነው ወይስ ደግሞ እየቀለድክ ነው እንዴትዬ? እኔ ከመቼ ወዲህ ነው ቀልጅ የማውቀው? እና ደግሞ ከመቼ ወዲህስ ነው እኔ ውሸት አውርቼ የማውቀው? ይቺ አንቺ ልጅ ግን በጣም አረመኔና ጨካኝ ሴት ናት። እንዴት እንዴት ብትደፍር ነው ጭራሽ ከውሃ አጃጅላ ስልኳን ሰርቃ እንደዚህ የምትጽፍልኝ? ጉዷኔ እኔን የምታፈቅረኝ ዳጣ ሳትሆን አቢ ናት። ቆይህ ምን አይነት ውርዴት ነው ደግሞ ስሜቴንስ ነግሬሻለሁ እንዴ እኔ አንቺን የምፈልግሽ ለእህትነት ነው እንጂ ከዛ ውጭ ምንም አይነት ስሜት እንደሌለኝ ብዬ። ቆይ ከዚህ ሌላ ምንድን ነው የምትፈልጊው? ከዚህ ቤት እንደወጣልሽ ከሆነ እወጣልሽ አለሁኝ ብሎ ናታን ሻንጣውን ይዞ ወጣ። ወይዘሮ ማርታ እጅጉን ተናደደች በኤቢ። ቆይ አንቺ ባለፈው ምን መክሬሽ ነበረ? ከዚህ በኋላ ይህን ውሸትሽን አቁሚ ብዬሽ አልነበር እንዴ? ከጀርባ ደሞ ለምንድንስ ነው ሴራ የምትሰሪው? እስኪ ተመልከች ለምንድን ነው በራስሽ ኮንፊደንስ የማይኖርሽ? ለምንስ ነው በዳጣ የምትቀኒው? ቆይ ዳጣ ካንቺ የበለጠ ምን አላት? አምላክ የሰጠው ለሁሉስ አንድ አይነት መልክ አይደለም እንዴ? እስኪ ንገሪ። አሚን ብለሽ መቀበል ሲገባሽ እስኪ ዳጣ ምን ቤተሰብ አላት እ እኛ ጋር እንኳ ተጠግታ የኖረች እሷ ግን በእኛ ደስተኛ ናት። አንቺ ግን እኔ አባትሽ ውሃ ሁሉም በየቦታው እያለሽ ምንም ደስተኛ ልትሆኛ አልቻልሽም። ቆይ ኤቢ፣ አንቺን ግን በምንኛው ቀን ነው የወለድኩት፣ ታውቂያለሽ? አሁንስ አንቺን ባልወልድ ብዬ ተመኘሁ፣ ብለው ሁሉም ፊት ነሷት። አቶ ደረጀ አቶ ደረጀ አሁን ምንም መናገር አልፈልግም፣ ኤቢ ነገር ግን ከአውሮፓ በሰላም ሂጄ መመለሴን ጾለት ብታደርግ ይሻልሻል። እንዳንቺ አይነት ልጅ የእውነት የነው ምልሽ ባይወለድ ቢቀር ይሻላል፣ ብሎ በጣም ተናደደባት ዳጣ ዳጣ አይኤቢ ግን እስከ መቼ ድረስ ነው እንደዚህ ሴራ እየጎነጎንሽና እየጠመጠምሽ የምትኖሪው? ታውቂያለሽ፣ ያንቺ አረመኔነትና ጨካኝነት ቤተሰቦችሽን ቀን በቀን እያናደደች ሆነ ያለው። እኔ ምንም በይ ምንም ምንም፣ ኪድዬ ታወጣኛለች። ችግር የለውም አንቺ ግን በዚህ ልክ እኔን ጠልተሽኛል ማለት ነው። ቆይ ምን አድርጌሽ አላቅሽም? ነው ምልሽ አታውቂኝም? በቃ እራስሽ ነሽ ጻፍሽው ምን እስኪ ውሃ ስጠየቅ እኔ ሲጀመር ውሃ ለውሃ ስልኩን የሰጠኋት ገና ጠዋት ነው እና ደግሞ እኔ ከሰላምዬ ጋር ክችን ነበር የዋልኩት በየት ብዬ አግኝቼ ነው ጭራሽ እንደዚህ አይነት ነገር የማወራው? ትሰምኛለሽ? እኔ እንዳንቺ ወንድ አላጣሁም። ወንድ ከፈለኩኝ በየቦታው ተርታ አሰልፋቸዋለሁ። አንቺ ግን በጣም ባለጌ ሴት ነሽ ብላ ዳጣም ጮኸችባት። አቶ ደረጀ እባክሽ ዳጣ ነግሬሻለሁ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 እዛ እኮ መጽሐፍ ላመጣ ህጄ። አይ ይኸውልሽ፣ ዳጣ እኔ ለመሸወድ አትሞክሪ። አንደኛ ነገር ወንድ ላይ ክፍል በጨለማ ምን ታደርጊያለሽ እንዴ? መጽሐፍ ላመጣ ኮ ብዬ ነው። እንደዛ ሳይሆን ደረጀ ሲመጣብሽ መጣሽ አይደል ወደዚህ ብላ ስትላት፣ ከተነቃ ይቀራላ። እኔ ምልሽ ግን ጓደኛለሽ ምን ማለት ነው? አዎ በጣም ነፍ። ከዛ ሳቀችባት። ምን ነው ትዬ የተናገርኩት ነገር ያስቃል እንዴ? አይ እንደ ገርመሽ ነው እንጂ የመጣልሽን እንደ ዝም ብለሽ ነው የምታወሪው እ እና ታዲያ እንዴት አድርጌ ላውራ? እኔማ ለማለት የፈለግኩት የምን ጓደኛ መሰለሽ የፍቅር ጓደኛ ነው ማለት ፈልጌ ነው። አረ እኔ የፍቅር ጓደኛ የለኝም፣ ደግሞም እኔ ስለዚህ ነገር አስቤም አላውቅም። ማለት አንቺ እኮ ለአቅመ አዳም ደርሰሻል። ለምንድን ነው የማታስቢው? አየትዬ እኔ ራሱ ዳጣን እኮ አልጨረስኩም ገና። የራሴን ጣጣ ሳልጨረስ ነው እንዴ ጭራሽ? ወደዛኛው ዓለም የምከተተው በይት፣ እየተዩ አሁን ቴሌቪዥኑን ክፈች እና እንሹፈው ስትል፣ እሺ እንሹፈው አየሽ እኔም ያንቺን ቋንቋ መማር ለመድኩኝ ብላ አለች። አው እንግዲህ ከጊደር ጋ እየዋለች ፈስተስ ተምራ ትመጣለች አይደል የሚባለው፣ ልክ እንደዛ ነው ማለት ነው። አቶ ደረጀ ናታንን፣ እኔም ልክ ናታን እያወራችሁ ያላችሁትን ሰምቻለሁ፣ ነገር ግን ያው አራዳ ስለሆነች ወዲያው ቀየረችው። ምንድነው ዳጣ ጋር ያወራኸው ብሎ ሲለው፣ እረ፣ በፍጹም አባዬ፣ ምንም አልተፈጠረም። ታውቅ የለ ዳጣ እኮ የመጣላትን እንደፈለገች ነው የምታወራው፣ እና ደብሮኝ ስለነበረ ናይ፣ ቶሎ ትንሽ እናውራ አልኳል። ከዛም በኋላ ያው እኔ ቀስ ብዬ ስለማወራ እሷ የመሰላት በሌላ ነገር ከጅያት ነው። እና ግን ምንም አይነት ነገር የለም። ይኸውልህ እኔ ከራሴ በላይ አንተን አምናሃለሁ እና ደግሞ እዚህ ቤት ያሉት ሴቶች ልጆች በሙሉ ሴት እህቶቻችን በሌላ ነገር እንደማትሞክራቸው አውቃለሁኝ። ደግሞ እነሱ ራሱ ወደ ሌላ አቅጣጫ የሚሄዱ ከሆነ አንተ መመለስ አለብህ። አደራ እኔ አሁን ወደ አውሮፓ ስለሚሄድ ማርታንም ስለሚረብሹ ልጆቹ ሶስቱንም ቢሆን አደራ፣ ለአንተ ነው አደራ የምሰጥ ሲለው አራ አባዬ ችግር የለውም እንዴ ሁልጊዜ አደል እንደምትሄደው። አዎ ኤቢ ኤቢ ወደ ናታን ክፍል ሄደች። ና እንዴት ነህ ደህና ነህ ብላ ስትለው፣ ደህና ነኝ። ምንድን ነው? በሰላም ነው የመጣሽው? እ ምን ማለት ፈልገህ ነው? አባዬ አውሮፓ ለመሄድ እንዳሰበ ታውቃለህ አይደል? እንዴ ምን ነው የአባዬ አውሮፓ መሄድ አዲስ ነው እንዴ? ሁልጊዜ አይደል እንደሚሄደው። አዎ፣ ግን እኔ አንድ ነገር ልነግርህ ነው። ምንድን ነው የምትነግሪ ነገርኛ ማለቴ እሱ አውሮፓ ሲሄድ አንተና እኔ ደግሞ እሆነ ቦታ መሄድ እንችላለን ብር ጠይቄ ኦይ ምን እያልሽ ነው ኤቢ? ምን ችግር አለው? እናቴም ሆነች አባቴ የአንተን ቤተሰቦች ሆኖ ስለ እኔና ስለ አንተ ህይወት አያገባቸውም አይደል እና ቢሆንስ። ስለዚህ አንተና እኔ የራሳችንን ህይወት ለማጣጣም አብረን ብንሄድና ኩሪፍቶ፣ ከዛ ሲደንሳ እና ኩሪፍቶ ከአንድ ጎጆዎች ውስጥ እንሆንና የራሳችንን ጊዜ እናሳልፋለን ማለት ነው ኤቢ፣ ግን እኔ ምልሽ፣ በይ በይ በይ በይ ወሬውን ባትጨርሹ ይሻልሻል። ምን አይነት ህልም ውስጥ ነው ያለሽው? እኔ አንቺን እኮ እንደማልፈልግሽ ነግሬሽ ነበር፣ ደግሜ ደጋግሜ። ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ብላ ብሎ አሰናበታት። ሰላምዬ ቤቱን እያጸዳች ባለበት ሰዓት ዳጣ መጣችና ከዛ እንድኔ ሰላምዬ ምናምን ብላ አልጋው ላይ ቁጭ ስትል፣ አረ ነይ ላግዝሽ እንዴ። አረ ተይው፣ ያው የዳጣ ናታንን ክፍል አስጂ አስጂ ደስ ይልሻል አይደር። አረ እኔ እንደዛ ብዬ አይደለም ላግዝሽ ብዬ ነው እንጂ እኔ ምን ቸገረኝ? ብላ ስትል እኔ ምልሽ፣ ቆይ ለምንድን ነው ግን ናታንን ፊት እምትነሺው? እሱ እኮ ሊቀርብሽና በስስት እንዴት እንደሚያይሻ አላየሽውም? ምን ማለት ነው በስስት ያይሻል ማለት? ሰላምዬ አልገባኝም። ደግሞ እሱ አልቀረበችኝም አናደደችኝ አለሽ እንዴ? አረ እሱ ሁሉም በሆዱ ነው የሚናገር፣ ነገር የለም በቃ ተይው ለማንኛውም እያለች ስትል ከዛ ውሃ መጣች። ዳጣ ደረጀ እንዴነሽ ብላ ስትል አፏን በእጇ አፈነይ እና ሰላምዬ ደነገጠኝ። ምን ነው ሰላምዬ ደነገጥሽ? ሳ ውሃ እኮ ሁሌም የምትለኝ እንደዛ ነው። በቃ ልክ እንደ እህቷ ነው የተቀበለችኝ ብላ ስትል እስኪ ሰላምዬ ግን አንመሳሰልም እሷና እኔ። ትመሳሰላላችሁ እውነት ለመናገር አቶ ደረጀ ማርታ ነን የምልሽ፣ ማርቲ፣ ሰላምን አወራሻት እንዴ? እንዴ ከኔ በላይ አንተ ብታወራት ጥሩ ነው ማለት፣ ወንድ ልጅ ሲያወራ። እንዴ፣ ለምን ደስታ ያለሽ ማርቲዬ፣ አንቺም እኔም የቤቱ ኃላፊ አይደለን እንዴ? ስለዚህ እኔ አወራኋት፣ አንቺ አወራሻት፣ ምን ልዩነት አለው? እንግዲህ አውርቻት ነበር እና እናማ እኔ ከዚህ በላይ ምን እድሜ ያለኝ እዚህ ሆኖ የምኖረው ብላለች። እውነትሽን ነው ብሎ በጣም በሀሳብ ተክዝ ብሎ ቀረ። ምን ሆነህ ነው ደሬ አልገባኝም በሀሳብ እኮ ተጨለጥክ። አይ ማለቴ ይህን ያህል አመት ሙሉ እዚህ ቤት በእርግጥ እንደ እናት ናት፣ ልጆቻችንን የምትንከባከብልን። ነገር ግን እዚህ የሰው ልጅ የራሱ ሕይወት ሊኖረው ይገባል ብሎ ሲል አዎ ታውቃለክ እኔ ዛሬ ራሱ ሳስበው በጣም ነው የጸጸተኝ። እስከ ዛሬ እንደዚህ አለ ማለቴ በቃ እንደዛ ከሆነ ማርቲ ያላት ደሞዝ ላይ የሆነ ነገር ጨምረን እንድትቋቋም እናደርጋለን፣ ብሎ አለ አቶ ደረጀ። ግን የሆነ ነገር በጣም ልቡን የሰበረውና እንዲሁም ደግሞ ሰላምዬን የጎዳበት ነገር አለ እና ይህንን ያወቀችው ማርታ አይታ እንዳላየች አለፈችው። አይደሬ፣ ከሰላም እየጋማ አሁን አይደለም የምታውቃት፣ ቆይተ ነው። ግን ይህንን ሚስጥር የግድ በዝምታ ነው ማወጣጣት ያለብኝ። ካልሆነ ግን እኔም ሆንኩኝ ትዳሬ አደጋ ላይ ነው እያለች ብቻዋን ማብሰልሰል ቀጠለች። ማርቲ፣ እንግዲህ ልጆቹ እንደሚያስቸግሩሽ አውቃለሁ እና አደራሽን ብሎ ሲላት፣ ዊደሬ ደግሞ እንዴ ሕፃን ልጅ አረካቸው እንዴ፣ ለምንድን ነው እንደምትለው እረ፣ እባክሽ ለምንድን ነው እያው ናቸው። ዙሮ ዙሮ ቤት ውስጥ ዳጣና በእርግጥ ዳጣና ኤቢ እንደማይስማማ አውቃለሁ፣ ግን ደግሞ ዳጣ በትዕግስት ታልፋታለች። ውሃና ኤቢ ግን በጣም ነው የሚደባደቡት ብሎ ሲል፣ እባክህ ተዋት። እኔ የምልህ ግን የውሃ ጅልነት አልበዛም እንዴ? ምን ማለት ነው? እኔ የምልህ አማት ከሆነ ለምንድን ነው ሆስፒታል የማንወስደው ነው? እስቲው፣ አረታይ እንደሱ አይባልም፣ ማርቴ። እውነት ለመናገር ታውቂያለሽ ውሃ በጣም የዋህ ናት። እናም የዋህነት እንድትሆን እፈልጋለሁ ግን በጣም ሳይሆን እንዳትጎዳም እፈልጋለሁኝ። ብቻ እኔ የሆነ ነገር ከሆንኩ እንዴ፣ ደሬ፣ ለምንድን ነው እንደዚህ የምትለው? አንተም የሆነ ነገር ብትሆን አያድርሰውና፣ ብልጥህት አለቻት። ማለት የፈለግሽው ዳጣን ነው? አረ ወዴት ወዴት? ቆይ ግን ይችን ልጅ ነፍስ እስከሚወጣ ድረስ ነው አይደል የምትወዳት? እኔ ጣት ከጣት እንደማይለያየው ሁሉ ቆርጬ እንደማልጥለው ሁሉ ልጆችንም ባንድ አይን ነው የማየው አንቺንም ጭምር። ለምን እንደዚህ ትያለሽ? ምን ላድርግ ብለህ ነው ታዲያ? በሆነ ነገር ሁሉ ዳጣ ትገባለች። ኤቢ ረተተተ ኤቢ ማ አስራ ነው የምገርፋ ጭራሽ እኛ ለለንበት አረተይ ማርቲተይ ባክህ እሷ እኮ ልጅነት ይዟት ነው። ይገርማል። ልንገርሽ ልጅነት አልያዛትም ኤቢ ኤቢ አሁን ላይ በጣም ተቀይራ ራስ ወዳድ ሁናለች ሰው አይወደኝም በቃ ስለ ራሷ ብቻ ነው እንጂ ስለኛ አትጨነቅም ብሎ ሲላት በቃ እንግዲህ እኛ እናትና አባት አይደለም የሁሉንም ጸባይ ችለን ማሳለፍ አለብን ደሬ አለችው ምጥን እየመታ ስታንኳኳ እንዴ ምጥን እንዴት ነሽ ደህና ነሽ ብለው ሲሏት ደህና ነኝ ውሃ አለች አይ ውሃማ የለችም እንዴ ልትቀመጥ ትችላለች ከዛ ማርታ ሳቀችና አለች፣ ምን ነው በሰላም ፈልገሻት ነው? አይ እሱማ እቤት ነይ ብላኝ እኮ ነው። እሺ እንደዛ ከሆነ ወደ ቤት እንሄዳለን። አቢ ናታንን ግጥም ማድርጋ በስልክ ጀነጀነችው። እሱም ደግሞ ቆይች፣ አይናውጣ ልጅ ግን እንዴት ነው እንደዚህ እስከዛሬ ዛሬ አይነት ስርሆና ስሜቷን ያልገለጸችልኝ እያለ በደስታ እክፍሉ ዘለለ ዘለለ ዘለለ። በኋላ ግን ያልታሰበ ነገር ተፈጠረ። ኤቢ ለማርታ ደውላ እማዬ መምጣት አለብሽ፣ እንዴት እንዳደረገች እና እንዴት እንደጀነጀነች ብላ ስትላት፣ ከዛ ይህንን እማጉድ አባዬ መስማት አለበት። ኤቢ አርፈሽ ተቀመጪ፣ አባትሽ ነገ ተጓዥ ነው። ስለዚህ አሁን ምን እንደት ተፈጠረ ልትነግሪኝ ትችያለሽ? ከዛ ስለ ዳጣዬ ወደ ናታን ክፍል ሄደችና እኔ እምልህ እንዴ ነህ? ቆይ አንቺ ግን አይን አውጣ እንዴ በስኪያን ሁሉ ጉር ትጀነጀኝኛለሽ? ብሎ ሲራት ግጥጥ ብላ ቀረች ዳጣዬ